ይሄ ደግሞ የሚያወራው የማያውቅ ሰው ደግሞ ዝም ብሎ ከመሬት ተነስቶ ይሄ ደግሞ አንተ ደግሞ ምን አይነት ማፈሪ ነግኝ፣ ምንድነ የራሲ ስተካክል ምን የራሲ መጀመሪያ እንደ ከማውራታችሁ በፊት ስ የራሳችሁን ተማልከቱ እንጂ እነት በጎች ናቸው፣ ምንድነው የምትመስሉት ግን። ሰላም፣ ሰላም ውድና የተከበራችሁ ውድ ቻናላችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ?

ምንነት ወጣ ጠይናከው እግዚአብሔር አይደብራችሁም። ምንደናንተ ግን፣ አረ አንተ እስቲ ራስህ አስተካክል። ለፍቅር ቀድሜ ግማሹ ወንድሙን እናፈቅራለን ብሎ ይመጣል። ግማሹ ደግሞ ሌላ ችግር ይዞ ይመጣል። እንዶ ግማሹ እንደዚህ ነው በቃ ግማሹ ደግሞ እሱን ወንድም ሁን አብሬሽን እናፈቅዳለን እያለ እዚ ጋ ራሴን እያጠፋ ዳም እየፈሳሳ ይመጣል። አንቴ ደግሞ አብሬሽ ጋ ወሪት ያለ አብሬሽ እውነት አብሬሽ ሁ ከንቴ ጋ ወርቶ ምንድነው የምትመስሉት ግን? አሁን የሆነው ታውቃላችሁ፣ ሲማሻ ማ ልማሻ ና ለቀኑ ምን ለማለት እኔ እንጃ አስራ ሁለት ሰዓት አካባቢ ማለት ነው። አስራ ሁለት ሰዓት አካባቢ ማለት ነው ፀይም ሳይገባ እኔ እንጃ ብዙም ሳይመሽ ብዙም ቀን ሳይሆን ማለት ነው። ማለት ሊመሽ አካባቢ ሁለት አስራ ሁለት ሰዓት ነው የሚባለ ሰው ኢትዮጵያ ሰዓት ላይ ማለት ነው። እንደዚህ አይነት ሰዓት ታውቃላችሁ፣ ከጉርጓድ ውስጥ የሚወጣው ጅብ ማለት ነው። ቀን አካባቢ ላይ የሚወጣው ጅብ እሱ፣ እንደዚህ አይነት ጅብ ነው የምትመስሉት እናንተ ማለት ነው። እኔ እኮ በጣም ነው የምትገርሙ እግዚአብሔርን አንተ ደግሞ አሁን ቡሩክን ልትወቅስ የሱ ከኋላ ነው የመጣት ይላለ እንዲ አንዴ ይ ስስ አነጋገራችሁን አስተካክሉ። መጀመሪያ ምንድነው በየጊዜ እኮ ቪዲዮ እየሰሩ ነው እኮ ምንድነው ከነሱ አትማሩም እንዴ? እንዴት እንዴት መናገር እንዳለበት እንዴት እንዴት አነጋገሩ ምናምን ማለት ነው። ሹሃው ፎኮታት እንዴት ስታስጠሉ! በእግዚአብሔር አረ አንተ አሪፍ የተቀመ ልጅቷን አትንኳት። አዎ አንተስ እንዴት ዝም ትላል? ያው ሰሞኑን የሆነ ግርግር ተነስቷል አይደል? ያ ዝም ማለት የለብህም ብራዘር። ታዛ ነው ያው፣ ማሻአላህ ነው እንግዲህ። አዎ እንደዛ ነገር ሄሚ ደሞ እንደ እንደ ማንም ሰው ተነስታ የማንም ሰው ማልሳት አትሰጣም ጀግና ስለሆነች ማለት ነው። የእናንተ ነገር እሷ ባራዳ ሞቃ፣ ምንድነው አትልም። እሷ በቃ አንቺ ታይ፣ በቃ ሄሚ የኔ እናት የኔ ጀግና

ውሸት ነው እኮ የምታወሩ ነገር ሁሉ ማለት ነው። እንደዚህ አድርገ ቻናል አሳድግ አለሁ ብሌ ከመጣ ሆኔ በጣም ተሳስታል። አባቴ ደግሞ ብሩክን ደግሞ አንተ ደግሞ በአንቴ ብሩክ አይጠረም ጋባ ኮተት አርፋችሁ ቁጭ በል እሺ። ስራ ካላችሁ ለምንድነው ቁጭ አትሉም እንዴ? ምንድን ነው ዘንድሮ ያዙን ልቀቁኝ ያላችሁ እኮ የሚታፈቅሩት ሴቶች እናንተ ግን ለወደፊት ህይወታችሁ አታስቡ። ሊገባኝ ያልቻለ ነገር ማለት ነው። የተኛው ሰው የሰው ሰው የሰው ምስት ወይም የሰው ባል አፈቅራለን ብላችሁ የምትመጡት ሰዎች ማለት ነው። እናንተ ይኖራል ግን ወይስ አይኖር ነው?

ቀበሌ ላይ ጽፌ አስቀምጣል እንዴ? አረ ተው እንጂ ቀልደኛ ነ። ቃል አይጠገብም አለ ማለት ነው። አንቴ ኮታት አሪፌ ቁጭ በል ሺ ቤተሰብ ቻናልን እንዲ አሳዲ ጉልኝ እንጂ ሙሽክለ ወላ ላዚም እንዴ? ምኑ ናችሁ ነው? ተው እንጂ የአብሪሽ ወዳጅ፣ የሄሚ ወዳጅ እና እስቲ አሳዲ ጉልኝ በእግዚአብሔር ያላችሁበት ቦታ ሰላማችሁ ይብዛ። ነገር የሲራዋ ደግሞ በጣም ነው የሚገርመኝና ሲያውራ ራሱ እያሳቀኝ ነው ይሄ ልጅ ማለት ነው። ፎቶት ባይ ያላችሁበት ቦታ ሰላማችሁ ይብዛ። ወዳችኋለ ሰብስክራ እያረጋችሁ ቤተሰቡ ሉ የደወል ምልክቱን እየጫናችሁ ቶሎ ቪዲዮ እንዲደርስ ማለት ነው ያ የሞቀው በቃ ማንም እጅ ሳያስገባ በቃ ቶሎ ብሎ እናንተ ጋ ይደርሳል ብዬ አስባለሁ። ስለዚህ ቻናልን ሰብስክራ እያረጋችሁ ሼር አድርጉልኝ ባካችሁ።